ጎበዝ እንዴት ናችሁ? ጅላል ውስጤን ስል ነኝ። ዛሬ የሚገርም ነገር ይዘንላችሁ መጥተናል። ኮሜዲያን ማሜም አለ እንዴት ነው የቲክቶክ ማስታወቂያ የሚሰራው? ስንት ነው የሚከፈልን? እንዴት ነው እሱ ዋጋስ? ምን እንስማማው የሚለውን ነገር አብረን የምናየው ይሆናል። የትም እንዳትሄዱ፣ አብራችሁኑ ነው ስለዚህ መጀመሪያ ስቱዲዮ ሄደን ለስራው የሚያስፈልጉንን አንዳንድ እቃዎች ወሰድን። ያው እኔ እንደምታውቁት መልከኛ ስለሆንኩ የሰው አይን እፈራለሁ። ጨረር እንዳይበዛብኝ አንድ ሁለት መነጽር አየውና ሚስማማኝን አንዱን መነጽር ወሰድኩ። ግን ምን ዋጋ አለው? እንዲሁ ድከም ሲለኝ ነው እንጂ ያው ከአድናቂዎች እንወዳለን፣ እናከብረሃለን፣ አብረን ፎቶ እንነሳ፣ ባክ ከአንተ ጋር ትንሽ ጊዜ እናሳልፍ የሚሉ ጥያቄዎች አልቀሩልኝም። እባካችሁ ሴቶች በቃ በሄድኩበት እንደዚህ ለስራ በወጣሁበት አታስቸግሩኝ። ምን እንደሆነ አላቅም፣ ግንባሬም ነው መሰለኝ ሴቶችና ህጻናት በጣም ነው የሚወድኝ። እንዴት እንደሆነ አላ አፉ በሉኝ በባዶ ወዳችሁ ነፋችሁ መሰለኝ። እንደ ከካን ፍየል ጠግጠጉ መሄዱን ትተህ ቀጥታ ስራውን አሳየን ማለታችሁ አይቀርምና አብረን ወደ ቤት ልንሄድ እሺ በቃ እዛው ጠብቂ ነች። ስለዚህ ምን ተፈጠረ መሰላችሁ? በመሃል እኛ ከጁማ በኋላ መስሎ ነበር የሚቀረጸው፣ ግን ባለቤቱ ከመግሪብ በኋላ ነው ሰው ያለው እና ከመግሪብ በኋላ ድጋሚ ኑ ተብለን ወደ ማታ ድጋሚ ለመሄድ ተገደድን ማለት። ስለዚህ ማታ ላይ ቤተል ቢጫፎቅ ፊትለፊት ወደሚገኘው ማርሲላስ አይስክሬም እና ኬክ ቤት ደረስን ማለት ነው። በነገራችን ላይ ማርሲላስ ጋር ብትሄዱ ጣፋጭ ሚኒ ኬኮች፣ አይስክሬም እና ቶርታ በተጨማሪም ለተለያዩ ፕሮግራሞች የሚሆኑ ስዊት ኬተሪንግ አላቸው። ቼክ አርጓቸው። የሰራንላቸውን ማስታወቂያ ይህን ይመስላል። እስቲ ኮሜንት ላይ ሀሳባችሁን ነገሩ። ንጉሥ ከዘውዱ ላይ የሚያንበረክክ የመውጫው ሰዓት ሲደርስ የሚያብረከርክ የሰው ምርጫ ሲሆን ጥሬ ሽሮ ክክ የእኔ ምርጫ ከኔ የሚለው ልክክ አምጡልኝ ባካቹ ያቺን ጢማም ኬክ ብሎ ቱፓክ የዘፈነ እርግጠኛ ነኝ ቤተል ቢጫ ፎቅ ፊት ለፊት የሚገኘው የማርሴላስ አይስክሬምና ኬክን ቀምሶ እንደሆነ እርግጠኛ ነኝ።

ይመቻል ያው እንደምታውቁት ጅላሉ ዩቲዩብ ከፍቷል እና አስቲን ስል ይሰራል። በትርፍ ጊዜ ዩቲዩብ ይሰራል። ምንም ትርፍ ጊዜ የለውም። አሁን ደግሞ እያስተዋወቀ ነው። ምንድነው የምታስተዋውቀው? ማርሲላስ፣ ማርሲላስ ስናክና ትኩስ ነገሮች በጥሩ ባህሪያቸው እና በጥሩ ፕሮዳክታቸው አስገዝተውናል። አላህ ይስጥልን፣ አመሰግናለን። እንኳን ለሁዳሌ ገናና ረመዳን ጾም በሰላም አደረሳችሁ። ሁሉ ነ የሙስሊም ብቻ ነው ኖርማል ተቀበላ አይላል። ይሄን ነው የፈለኩት። አይ አረ ስራ ነው። እና ቆይ ሌላ የቀረ ነገር አለ በእናንተ በኩል? ቀነሰም ማሜ ሰላም አለይኩም። አለይኩም ሰላም። ረመዳን በተመለከተ ረመዳን በተመለከተ የማስክ ዘካ ያወጣው ነው። የጂሌን ፔጅ ሰብስክራይብ አድርጉት። ሌሎቻችሁ እንዳትመጡ ለአንድ ሰው ተቻለ ይበቃችኋል። እንሰራለን ይላል። የግጥሙ ርዕስ እንሰራለን። ፖድካስት አስገብተን ልጅ አልሄድንን፣ እባክህ አትራቅኝ፣ ጂሊ እባክህን ይላል እና ምንድን ነው ሎሪ፣ ጸጋ ገብረ ምድብ አዋሽ ሲል አንደኛው ተከሽኖ አላለም እና የራዳ ልጆቻ የጅሊን ፖድካስት ምናም በደንብ ብዩት፣ በጣም ምንም ቁም ነገር የለውም፣ ፍሬ የለውም፣ ገለቤ የለውም፣ እንክርዳድ ብቻ ነው። ግንስ አየራለሁ ለማለት ነው። እና ምንድን ነው ምንድን ነው ያው የጅሊ እኔ በነገራችን ላይ ማለት ነው ዘሪ ማረልም ብራዘሪ ማረልም ምናምን ግን የአራዳ ልጅ ስለሆነ ሳብስክራይብ አድርጉለት ቻናሉ ምንድን ነው እናተ ላይ ዳይል አበሻ እኮ የሚጠቅመውን ሰው አያዝናንም ይህን ቢያስቀይማችሁ ቂጥ ቂጡ ስር ትከተሉት እና በቃ ተነግሯችኋል ወንድምቶች አክስት አጎቶች ምራቶች አማቾች ቼቼ ቼቼ መባባል እስከመቼ ኢትዮጵያችን ትደግ በለይ አረም ራሱ እንደ አበሻ ብንትን አያድግም እና በቃ ሳብስክራይብ አድርጉለት